ህልምን ከተስፋ የሸመነ ጉጉትን ካልበገሪነት ጋር እየገመደ ነው ወጣት አማኑኤል። ይሁንና ለወጣቱ መንገዶች የጥርጊያ መሸጋገሪያቸው የመደላደል አልነበሩም። ለአካል ጉዳተኞች ቁብ ያልሰጠች ዓለም፣ ግንዛቤን ያላካበተ እሳቤና ያልተገራ አመለካከት ለአካል ጉዳተኛው አማኑኤል መንገዱ በሾፍ ጉዞ በአሜኬ ላይ ታጠረ እንዲሆን አድርጎት ቆይቷል። ማሳደጊያ ላይ ነበረ ያደግኩት። እና ወደ 2000 አመተ ምህረት አካባቢ ላይ ነበረ የዳንስ ገና ተማሪ ሆኜ ዳንስ ምናምን የጀመርኩት ልምምድ ማለት ነው። በተለይ ከማሳደጊያ ከወጣሁን በኋላ እንደዚህ አፍጥጦ ነበረ የነበረው ችግሩ፣ የትራንስፖርት ችግሩ፣ የመጸዳጃ ቤት ችግሩ፣ የህንፃዎች ችግር ማለት ችግሮች ናቸው ማለት ሁሉም ነገር ችግር ነው አጠቃላይ ችግር ያልሆነ ነገር አልነበረም። የግንዛቤውም ችግር ሰው እንደዚሁ ጉዳተኛ ሆነ ሲያይሽ ያዝንልሻል እንጂ ምን ይገባሻል ምን ያስፈልግሻል የሚለውን ነገር አያውቅም እና ለአንቺ መብት የሆኑ ነገሮች ለሌላው ማህበረሰብ ግን እንደ ቅንጦት፣ ላንቺ እንደ ቅንጦት ተደርጎ የሚታዩበት ሁኔታ ስለነበረ እሱን ማስታረቅና ከሱ ጋር መግባባት በጣም ከባድ ነበር። ልክ እንደ አማኑኤል ሁሉ ፈገግታን ከህይወት ሀሴትን ከአለም የሚያሰሱትን አካል ጉዳተኞች ቤት ይቁጠራቸው ተስፋ መቁረጥ ያልጎበኛቸው መዛል ያልዳበሳቸውም ህይወት ያስቀመጠችላቸው መሰናክልን ተሻግረው ለብዙዎች ይቻላልን ለእልፎች ተስፋን ማጋባት ችለዋል። ታዲያ የእንቅፋቱን ጉዞ የመሰናክሉን ህይወት የመሻገሪያቸው ምስጢርም፣ መዳረሻዋ እልፍ መገለጫዋ ለየቅል የሆነችው ጥበብ ዋነኛዋ ናት። የመስማት ችግር ያጋጠመኝ ከተወለድኩ ከ14 ዓመቴ ጀምሮ ነበር። ከዚያን ጊዜ ጀምሮ ለእኔ ህይወትን መግፋት እጅግ አዳጋች ነበር። በተለይ እድሜ ለትምህርት ሲደርስ በወቅቱ መስማት የተሳናቸውን ታሳቢ ያደረገ የትምህርት ስርዓት እምብዛም በመሆኑ በጣም ተቸግሬ ነበር። በዚያም ምክንያት ትምህርቴን ለማቋረጥ ተገደድኩ። ከዚያም በኋላ ነበር ትምህርት በመማሪያ እድሜ የቀን ስራ ለመጀመር የተገደድኩ። ታዲያ ህይወቴን ሳስበው ሀዘን በሚጫጫነኝ ጊዜ ንባብን መደበቂያዬ ማድረግ ጀመርኩ። መጽሐፍቶችን በማነብበት ጊዜም ከምነግር በላይ ልዩ ስሜት ነው የሚሰማኝ። በአብዛኛውም አካል ጉዳተኛ ደራሲዎች የደረሷቸውን መጽሐፍቶች ምርጫዬ ናቸው። ያም ከእነሱ ትልቅ ትምህርትን እንድወስድ አድርጎኛል። ቴራፒ በይውለኔ በደንብ ማለት ነው። የሚገርም እንዴት ተናድጄ የሆነ የሆነ ወቅት ላይ ወደ ስቱዲዮ ገብቼ ርሄድ ሳረግ በቃ ሙሉ በሙሉ ይጠፋል እና አሁን ነው ያ ነገር እየገባኝ ያለው በፊት አውቂው አለ የምገባው በሰዓቱ ትሬኒንግ ስላለኝ ከችግሩ በኋላ ትሬኒንግ ስለነበረኝ ስገባ ግን ሙሉ በሙሉ እረሳዋለሁ እና አሁን ነው እየተገነዘብኩት ያሉት። ለካ አሀ ራሱን የቻለ እንትኑ አርቱ ውስጡ ላይ ስገባ ሙሉ በሙሉ ራሴ ነው ምተው እና ምረሳው ማለት ነው። ልክ ጨርሼ ከወጣውም በኋላ ልብስ ለብስሽ ምናምናም ስትወጪ ምን ነበር ቅድም ያስከፋኝ? ምን ሆኜ የነበረ ምናምናም ትያለሽ እና ለራሴ በደንብ ተጠቀሚበታል። በእነርሱ ዘንድ የዛለ መንፈስ በጥበብ ይበረታል። የበለዘ ቁስል በጥበብ ይሽራል። ለዚህም ነው ላይት ፎር ዘወርልድ ከማስተርካርድ ፋውንዴሽን ጋር በጋራ በመሆን ባዘጋጀው ዊካን ወርክ በተሰኘው ፕሮጀክት አማካኝነት በዓለም አቀፍ ደረጃ በስራቸው ለሌሎች አርያ የሚሆኑ አካል ጉዳተኞች ታሪካቸውን በሚያቀርቡበት ውድድር ለሌሎች ተምሳሌት ይሆናል ያሉትን ታሪካቸውን በጥበብ ታግዘው ያቀረቡት። በሰባት የአፍሪካ ሀገራት በተካሄደው በዚህ ውድድር 271 ወጣቶች በዓለም አቀፍ ደረጃ ተሳትፈውበታል። ታዲያ መገፋት ሳያጎብጣቸው መገለል ሳያዝላቸው ዛሬ የደረሱት ኢትዮጵያውያኑ ወጣቶችም የዊካን ወርክ ፕሮጀክት ውድድር አሸናፊ መሆን ችለዋል። እኔ ያቀረብኩት ደግሞ ትንሽ ባልተለመደ መንገድ በዳንስ ነበር ያቀረብኩት። እኛ ሀገር ላይ ያለው አመለካከት አለ አይደለ ዳንስ ወይ ሰርግ ላይ የሚጨፈር ወይ ክለብ ላይ የሚደነስ ምናምን ነው እንጂ ዳንስ ራሱን ችሎ መልእክት ያስተላልፋል አይባልም አይደለ አይታሰብም እንደዚህ እኛ በብዛት ኮንተምፖራሪ ዳንስን እንጠቀማለን እና በዚህ የተለያዩ ሀሳቦችን እንገልጽባቸዋለን ኮንተምፖራሪ ዳንስ ደስ የሚለው በሰውነት መናገር ማለት ነው እና የነበሩኝን ችግሮች ቅድም ስገልጽ ልሽ የነበሩ ችግሮች አሉ አለ መውደቅን፣ መነሳት፣ መውደቅ፣ መነሳት፣ መውደቅ፣ መነሳት፣ ድግግሞሽ መውደቅ፣ ድግግሞሽ መነሳት፣ መጨረሻ ላይ ግን የሚፈለገው ውጤት ላይ መድረስ የሚባለውን ነገር ነው በዳንስ ቅንብር አድርጌ እና ያቀረብኩት ውድድሩ ላይ ይዤ የቀረብኩት ከልጅነቴ ጀምሮ በአካል ጉዳተኝነቴ አማካኝነት ያሳለፍኳቸውን ውጣ ውረዶች ምን እንደሚመስሉ በተለይ እኔ ባደግኩበት ማህበረሰብ ውስጥ ስለ አካል ጉዳተኝነት የነበረውን ግንዛቤ የሚያሳይ ታሪክን ነው። ይህን ታሪኬንም ለውድድር ያቀረብኩት በስነ ጽሑፍ ታግዤ ነበር። እንደሚታወቀው በሀገራችን ኢትዮጵያ ስለ አካል ጉዳተኞች ያሉ ግንዛቤ እምብዛም ነው። ይህ የእኔ ታሪክ ደግሞ አንዱ ማሳያ ነው። በዓለም ደረጃ አካል ጉዳተኞች መስራት እንደማይችሉ ተደርገው ነው የሚታሰቡት። ዋነኛው ታሪኬን የዓለም ደረጃ ለውድድር ያቀረብኩበት ምክንያትም ይህን እሳቤ ለመቀልበስ ጽኑ ፍላጎት ስላለኝ ነው። ለአካል ጉዳተኞች ተስፋን ለማቀበል ይቻላልን ለማላበስ እየሰራ የሚገኘው ላይት ፎር ዘወርልድ ከማስተር ካርድ ፋውንዴሽን ጋር በጋራ በመሆን ባዘጋጁት ውድድር የአሸናፊነት ካባን የተጎናጸፉት ኢትዮጵያውያኑም ከአሸናፊነት መንፈስ ጋር ኃላፊነትን እኩል ተቀብለዋል። በዚህም ለአካል ጉዳተኞች ዝግ የሆኑ እሳቤዎች እንዲገሩ፣ ቦታ የማይሰጠው አመለካከት እንዲታደስ የማድረግ ኃላፊነት ተጥሎባቸዋል። በኢትዮጵያ ደረጃ አሸናፊ ሆነን መመረጣችንና አምባሳደር መሆናችን ትልቅ ኃላፊነት ነው። ይህ አሸናፊነትም በጣም ብዙ የቤት ስራዎችን ነው የሚሰጠን። አንደኛ አምባሳደር መሆን ማለት ለሌሎች ምሳሌ መሆን፣ አርአያ መሆን ማለት ነው። ስለዚህ አካል ጉዳተኝነት ከመስራት፣ ከመማር ወደኋላ የማያግድ መሆኑን ለሌሎች አካል ጉዳተኞች ትምህርት እሰጣለሁ የሚል ውጥን አለኝ። ይህ ውድድር እንደ አፍሪካ አለ ውድድሩ፣ እንደ አለም አቀፍ አለ ውድድሩ ስለዚህ እንዴት ነው ከሌላው ትቤ ነጥር ይወጣለሁ ምናምን ብዬ ማስበው የነበረው። ከዛ አሸነፍክ ሲባል፣ ስለዚህ ጥረት የነበረው ከኋላ ተስፋ ለመቁረጥ እና ዝም ብሎ መቀጠል መቀጠል ዋጋ ይከፍልሻል። ህብረተሰቡ ላይ ያለው ስለ አካል ጉዳተኝነት ያለው አመለካከት እንዲቀየር ያለውን አመለካከት ለመስራት የበለጠ ይሄኛው እድል ይሰጠኛል የበለጠ ማለት ነው። ምክንያቱም አምባሳደር ሆኖ መመረጥ ቀላል አይደለም። በዛ ድርጅት ውስጥ በቃ የዛ ድርጅት ወካይ ነሽ፣ አምባሳደር ነሽ ማለት ነውእና ያ ድርጅት ላይ ተጽዕኖ ማሳደር በደንብ አካል ጉዳተኞች ለውጥ እንዲያመጣ እንትን ማድረግ አምባሳደርነት ተብለሽ ተሹመሽ የትም ቦታ ላይ ተሰሚነት ይኖርሻል ብዬ አስባለሁ። ስለዚህ ያንን ተሰሚነት በመጠቀም ተጽዕኖ ለመፍጠር በደንብ መጣር፣ እኔ ራሴ አካል ጉዳተኛ በመሆኔ ይህንን ሙቭመንት በጣም በሰፊው እየኖርኩበትም ስለሆነ አሁን ደግሞ ይሄ እንደዚህ የሚገፋሽ ነገር ሲመጣ በጣም በቅርበትና በተሻለ መንገድ ወይም ከኋላ በሚደግፉሽ ድርጅቶች ላይ ታጅበሽ ብዙ ስራዎች ብዙ ስራዎች እንሰራለሁ ብዬ አስባለሁ። ይቻላል ውድቀትን፣ ተስፋ ሀዘንን ይሰብራል። እነዚህ አሸናፊዎችም በፕሮጀክቱ ታግዘው መገፋት ያዛላት፣ ተሰሚነት ማጣት ያጎበጣት ነፍስን አለሁሽ ለማለት ቆርጠው ተነስተዋል።